የዛሬው የእህታችን ታሪክ እኔ እንኳን መልስ ያጣሁለት የሆነ ታሪክ ነው። ይህን ታሪክ አዳምጣችሁ እናንተም የራሳችሁን ሀሳብና ምክር እንድትለግሷት እጠይቃችኋለሁ። አሰላሙ አሌይኩም ወረሕመቱላህ። ወደ ታሪኩ ልመለስ። አንዳንድ ነገሮች በሚገርም ሁኔታ ውስጣችን ላይ ጠባሳ ያሳረፉና እነዛ ጠባሳዎች ምንም መድኃኒት ሳይገኝላቸው አብረውን ይኖራሉ። ያም ጠባሳ አብሮን እየኖረ ደግሞ ሌላ ጠባሳን ሊያመጣብን ይችላል ማለት ነው። እህታችን ከዚህ በፊት አግብታ፣ ነገር ግን ያገባችሁ ባሏን በጣም እየወደደችው ያጣችውና ነገር ግን ከመውደ ከወለዷ በፊት ባል የሚባለውን ነገር ብዙም ሳትቀበለውና ብዙም ሳትፈልገው ቤተሰቦቿ ገፋፍተዋት አገባች። ስታገባውም ደስተኛ አልነበረችም። ከቤተሰቦቿ ነጥሎ ሲወስዳትም ብዙም ደስተኛ አልነበረችም። እሱ ጋር ለመኖርም ያን ያክል ፍላጎቱ አልነበራትም። ነገር ግን እሱ በጣም ጎበዝ የነበረ ባል ስለነበር እሷ እንድትወደውና እሷ እንድታፈቅረው ለሱ ታማኝ ሁና እንድትኖርለትና እንዲሁም እሱ ጋር ስትኖር ደስተኛ እንድትሆን ከመፈለግ አንጻር ብዙ መስዋዕትነቶችን ከፈለ። ገና ህፃን ነበረች ወደ እሱ ቤት ስትገባ የምትፈልጋቸውና ማትፈልጋቸውን እያንዳንዱን ለይቶ እሱ የሚፈልገው ቢሆን እንኳን እሷ ካልፈለገች ይተውላታል። ብዙ ጊዜ ይታገሳታል። ወደ ቤተሰቦቿ እየሄደችም እንድትመለስ ሙሉ ፍቃድ ይሰጣታል። እነዚህን ነገሮች ማድረጉ ከእሱ ጋር አብራ እንድትቀጥል ያደርጋት ቻለ። ቤተሰቦቿንም በቅርበት እንድታገኝ አደረጋት። ልጅነትም ስላለባት ብዙ ጊዜ ቤተሰቦቿ ጋር እየሄደች ነበር የምትውለው። አንዳንዴ እሱ ጋር ለማደርም ሲደብራት ወደ ቤተሰቦቿ እየወሰደ ቤተሰቦቿ ጋር እንድታደርና እንድትቆይ ያደርጋታል። ነገር ግን ነፍስ እያወቀች ስትመጣና የቤት የሴትን ኃላፊነት እየተሸከመች ስትመጣ እሱን በይበልጥ እየወደደችው መጣች። ምክንያቱም የሌሎችን ታሪክ ስትሰማ ከሱ የተሻለ ባል እንደማይመጣ ማወቅ ቻለች ማለት ነው። ከዛ በኋላ ለሱ እንደ ሚስት ሆና መኖር ቻለች። እሱ በጠና እየታመመ መጣ። ነገር ግን እሱ ታሞ ቢሆን እንኳን እሷን ለማስደሰት ቅንጣት ታክል እንኳን አይሳስትም ነበረ። በጣም ነው የሚያስደስታት፣ በጣም ነው የሚያፈቅራት፣ በጣም ነው የሚንከባከባት። እንክብካቤው ድንበር ያለፈ ነበረ። ፊችን ገብቶ እሷ የምትሰራቸውን ስራዎች ሁሉ ይሰራላት ነበረ። ይህን ሁሉ ማድረጉ እሷ እንድታ አርፍለትእና እሷ የሚስትነት ሐቅ በስቶባት ጭንቀት ውስጥ እንዳትገባ ከመፈለግ አንጻር ነበር። ነገር ግን በመጨረሻም ወደማይቀረው ሞት ገባ ሄደ ማለት ነው። ይህንን ባል ማጣቷ ትልቅ የሆነ ጠባሳ ሆነባት። ብዙ ጊዜ ቆየች። በአካባቢው ተፈላጊና የምታምር የተባለች ሴት ስለነበረች ብዙ ባሎች መጡላት። ባሎች እየመጡ ትመልሳለች፣ አትፈልግም። እንደዚህ አይነት ንግግርም ሲመጣ በፍጹም ልታናግር ፈቃደኛ አትሆንም። ምክንያቱም ሀዘን ላይ ነው ያለችው። በዚህ ሁኔታ ቤተሰቦቿ በጣም ተሰቃዩ። ሀዘን ሰኗን መቋቋም አቃታት። እሷም ቤተሰቦቿም የሷን ሀዘን እያዩ ዝም ማለትም አቃታቸው። ወይ ማግባት ይኖርብሻል ወይም ደግሞ ወደ ስራ መግባት ይኖርብሻል በማለት ሀሳብ ሰጥቷት፣ በመጨረሻ ግን ማግባት በፍጹም የማይታሰብ ጉዳይ ስለሆነ ወደ ስራ ገባለሁ በማለት ወደ ስራ መግባትን ፈለገች። ወደ ስራ ስትገባ መልኳ ለወንዶች ፈታኝ የሆነ ስለነበር ስራ ቦታ ላይ በጣም ተጨናነቀች። ወንዶቹ እየመጡ እሷ አካባቢ መቆየትና እሷ አካባቢ ላይ መዞርን አዘወተሩ። ይህ ነገር እሷን ሰላም እየነሳት መጣ። ያንን ሰው መርሳት ባለመቻሏና አሁን ላይ የሚመጡ ባሎችን ፈጽሞ ባለመፈለገዋ የተነሳ ሁሉም ሰዎች ደሞ ተስፋ በማድረግ የተነሳ ወደሷ ብዙዎች ይተማሉ። በዚህ ሰዓት ስራዋን መቀየር ግዴታ ሆነባትና ወደ አረብ ሀገር መሰደድን ግዴታ አደረገችው። አረብ ሀገር ተሰዳም ብዙ አልቆየችም፣ ተመልሳ መጣች ተመልሳ መጣ ባል ማግባት እንዳለባት ሲያስገድዷት እሺ ብላ ወደ ትዳር ገባች። ያ ነገር አልተሳካም፣ ምክንያቱም አእምሯ ከበፊቱ ባሏ ጋር እንድታነጻጽር ያስገድዳታል። ያ ነገር ለሷ ፈተና ሆነባት ከዛም እንዲፈታት ጠየቀችው። ፈታትሱም ጉዳዩ እንደማያዛልቀው ሲያውቅ በፍጥነት ነበር የፈታተሱም ከዛ ከፈታት በኋላ እቤት ሂዳ ቁጭ አለች አሁንም ባሎች ይመጣሉ በጣም ነው የሚተሙት ብዙዎች እየመጡ ነው ከነሱ መካከል መርጣ ማግባት እንዳለባት አሁንም ቤተሰቦቿ ያስገድዷታል በዚህ ሰዓትም እሷ እስኪ ቢያንስ እንኳን አላህን የሚያውቅና ዲኑን የቀራ የተማረ የሆነ እንዲሁም ለሴት ልጅ ሐቅን የሚወጣ የሆነ ባልፈልጉልኝና እሱን አገባለሁ እሱን በማግባቴ የበፊቱን እንድረሳ ያደርገኝ ይሆናል ብላ ሀሳብ ሰጠች ለቤተሰቦች ነገር ግን እንደዚህ አይነት ባል ቢመጣላትም በፍጹም እሱ ጋር መቆየት አልቻለችም፣ ረጅም ጊዜ መቆየት አልቻለችም። ምክንያቱም አእምሯ ሙሉ ለሙሉ የሚያስበው የመጀመሪያዋ ባሏን ነው። እዛ ባሏ ጋር ሊደርስ የሚችል በፍጹም እንደሌለ አወቀች። እምቢ አለችና ከዛ ቤት ወጣች። እሱም እንዲፈታት ብዙ ጊዜ ጠየቀችው። በመጨረሻም እንደማይሆን ሲያውቅ ፈታችው። ሶስተኛ ባሏን ማለት ነው። ሱብሃንአላህ በዚህ ሰዓት ወደ አረብ ሀገር ሂዳለች። አረብ ሀገር ሁናም አንድ ባል መጣላት፣ ያውም ኡስታዝ የሚባልና የሚታወቅ የሆነ ባል መጣላት። ያንን ባልም አገባቸው። እዛ አረብ ሀገር ላይ ሁና እሱ ጋር እየኖረችም በፍጹም አልቻለችም። የመጀመሪያውን ባለሚያክል ፈጽሞ እንደሌለ ስታውቅ ባክህን ፍታኝ፣ አልፈልግም ያንተን ሀቅ እያጎደልኩ መኖር አልፈልግም በማለት ሀሳብ ትሰጠዋለች። እሱንም በመጨረሻ እንዲፈታት በማድረግ ተለየችው። እንግዲህ አስቡት፣ በህይወቷ ውስጥ አራት ባሎች እንቀያየረች ማለት ነው፣ ከመጀመሪያው ባሏ ጋር ማለት ነው። ታዲያ አሁንም ባሎች እየመጡልኝ ነው፣ ቤተሰቦችም እያስጨነቁኝ ነው ያሉት። በቤተሰቦች የሚመጡ ባሎች አሉ፣ እነሱን እንዳገባ እያስገደዱኝ ነው ያሉት ግን የመጀመሪያውን የሚያክል ባል የለም በማለት ብቻ በፍጹም እያገባው ምፈታ አይነት ሴት መሆኔን አልፈለኩትም። በጣም ብዙ ተፈትኛለሁ። በባሎች እያገባው እየፈታው ነው ያለሁት። እነሱ መጥፎ ናቸው ማለት ሳይሆን እንደ መጀመሪያው መሆን አይችሉም ማለት ነው። ስለዚህ እንደ መጀመሪያው የማይሆንልኝም ባል ማግባት ስላልቻልኩኝ አሁንም ላገባ እንደሆነ እያወቅኩኝ፣ ቀጣይ ደግሞ እንደምፋታ እንደምለያይ እያወቅኩኝ ወደ ትዳር ልገባ ነው። እባካችሁኝ ምከሩኝ በማለት ይሄንን ሀሳቧን ይሄን ታሪኳን ታካፍለናለች ችን ይህ ነገር በጣም አስቸጋሪ ነገር ነው። መጀመሪያ ላይ የነበረው ባሏ በጣም በሚገርም ሁኔታ የሴትን ልጅ ክብርና የሚስትን ሀቅ በይበልጥ የተረዳ ሆኖ እንደዚህ አይነት ህይወትን አስተምሯታል፣ አስለምዷታል። ያንን ልምድ መተውም አልቻለችም፣ ያንን ነገር መርሳትም አልቻለችም። ለመርሳት ስትል ሶስት ባሎችን ቀያይራለች። አሁን ላይ ደግሞ አራተኛ ባል ልትቀይር ነው ያለችው። ያ ማለት አምስት ባሎችን ማለት ነው፣ በዚህ ባለችበት ህይወቷ ማለት ነው። ስለዚህ ይሄን ታሪክ ስታካፍለኝ እህቴ ምንም ነገር እንደማልላት ሳውቅ ዝም ብዬ ዱዓ ነበር ያደረኩላት። እናንተስ ምን ትሏታላችሁ? ዱዓ ከማድረግ ውጪ ጥሩ የሆነ ሀሳብ ያላችሁ ካላችሁ እባካችሁን ኮሜንት ላይ አሳርፉላት። እሷም ኮሜንቱን እንድታነበው እናደርግ ማለት ነው። እርግጥ ነው በዚህ ምድር ላይ ከሞት ውጪ ሁሉም ነገር መፍትሄ አለው ይባላል። ነገር ግን ለዚህ ችግሯ መፍትሄ አለ ብዬ ማሰብ ራሱ አቅቶኛል። ምክንያቱም መጀመሪያ ላይ ያየችው ህይወትና መጀመሪያ ላይ የነበረው ባሏ በጣም በሚገርም ሁኔታ የሆነን ላይፍ አሳይቷታል፣ የሆነ ታሪክን አሳይቷታል። ያን ታሪክ መርሳት አልቻለችም። አምሮዋ ላይ ተቀምጧል። ሁሌም የውስጥ ጠባሳ ሆኖ ተቀምጦባታል። ያንን ረስታ ሌላ ህይወት ውስጥ መግባት አልቻለችም። ምናልባት ብታስመስል እንኳን፣ ብዙዎች የሚያስመስሉ ሰዎች መጨረሻ ላይ እውነታው ስለሚጋለጥባቸው መጨረሻቸው የአማረ አይሆንም። መጀመሪያውንም በውስጧ ተሸክመው የነበረውን ማራገፍና ማውረድ ይኖርባታል። ሌላ ህይወት ውስጥ ለመግባት ያንን ማድረግ የምትችልበትን ጥበብ ግን በፍጹም ላገኝላት ስላልቻልኩኝ እናንተ የተከበራችሁ ታዳሚያኖች ይሄ መፍትሄ ይሆናል ብላችሁ ምታስቡ